አዳዲስና ዘመናዊ የጦር መሳሪያዎችን እያስተዋወቀች የምትገኘው ሩሲያ አሁን ደግሞ በሌላ አዲስ የጦር መሳሪያ ተከስታለች። ይህ የጦር መሳሪያ ከዚህ ቀደም ያስተዋወቀቻቸውን የጦር መሳሪያዎች ለማስወንጨፍ ጭምር የሚረዳ መሆኑም ታውቋል። በባህር ላይ እንደ ልቡ ይርመሰመሳል የተባለው ይህ መሳሪያ ድሮኖችን፣ የተለያዩ የሮቦት ስርዓቶችን ጭምር ተሸክሞ የሩሲያን ድንበር ይጠብቃል ብለዋል የሩሲያው የመከላከያ ሚኒስቴር። የጦር መርከቡም በልዩ ሁኔታ ተመርቆ ተሸኝቷል። በኒውክሌር ኃይል እንደሚሰራም ተረጋግጧል። ሌላኛው የተሰማው ጉዳይ የአሜሪካው ፕሬዝደንት ዶናልድ ትራምፕ በናይጄሪያ ላይ ወታደራዊ እርምጃ ለወስድ ችላለሁ ማለታቸው ነው። ጉዳዩን ከክርስቲያኖች መጨፍጨፍ ጋር በቀጥታ ያገናኙት የአሜሪካው ፕሬዝደንት የናይጄሪያ መንግስት የክርስቲያኖችን ጭፍጨፋ ማስቆም አልቻለም፣ ይህንን ባለማድረጉ እርዳታ እናቋርጣለን፣ ወታደራዊ እርምጃም ልንወስድ እንችላለን ሲሉ አስጠንቅቀዋል። ጉዳዩ መነጋገሪያ ሆኗል። በክርስቲያንና በሙስሊም ናይጄሪያውያን መካከል የሚፈጠረውን ልዩነት እንዴት አላሰቡትም? እንደምን ናይጄሪያን በዚህ ደረጃ ተመለከቷት? ጉዳዩ ወደ ሃይማኖት ጦርነት ቢቀየርስ ትራምፕ ከዚህ ምን ያተርፋሉ የሚለውም ጥያቄ እየተጠየቀ ይገኛል። ሌላው የሱዳን ጦርነት ነው። የሱዳን ጦርነት ደግሞ የተባበሩት አረብ ኤምሬትስን ቅርቃር ውስጥ ከቷታል። የምትደግፈው ቡድን አር ኤስ ኤፍ ወይም ፈጥኖ ደራሽ ኃይል በከፍተኛ ደረጃ በዳርፉር ነዋሪዎች የፈጸመው ግፍ የተሞላበት ግድያ የተባበሩት አረብ ኤምሬትስን እያስወገዛት ይገኛል። ጣቶች ድሮን አቀባይ ናት ወደ ተባለችው አቡ ዳቢ አነጣጥረዋል። አቡ ዳቢ የጦር መሳሪያዋን ለአርሴፍ ማስታጠቅ የማታቀውም ከሆነ የተለያዩ እርምጃዎች ሊወሰዱባት ይገባሉ የሚል የተለያዩ ዘመቻዎች እየተከፈቱ ይገኛሉ። ሀቢቢ ካምቱ ዱባይ የሚለው መፈክርም ሀቢቢ ቦይኮት ዱባይ የሚል በሃሽታግ የታጀበ ሌላ ከባድ ዘመቻ እንዲቀየር ምክንያትም ሆኗል። የተባበሩት አረብ ኤምሬትስ አሬሴፍ የተለያዩ ግድያዎችን ከፈጸመ በኋላ በዓለም ላይ ከፍተኛ ተቃውሞ እየበረታባት ይገኛል። ወደ ዱባይ አትሂዱ፣ ከተባበሩት አረብ ኤምሬትስ ጋር አትነግዱ የሚለው ቅስቀሳ ተበራክቷል። ይህ ደግሞ በተለያዩ አክቲቪስቶች፣ ስምጥር ጋዜጠኞችና የሚዲያ ሰዎች እንዲሁም አርቲስቶች ጥሪ እየቀረበበት ያለ ጉዳይ መሆኑ ነገሩ መነጋገሪያ እንዲሆን አድርጓል። የኤል ዩኒቨርሲቲ ተመራማሪዎችም በሳተላይት አነሳ ነው ያሉት ምስል ብዙዎችን እያነጋገረ ቀጥሏል። በዳርፉሯ ከተማ ከባድ ጭፍጨፋ አሁንም እየተፈጸመ ነው። በሺዎች የሚቆጠሩ አስክሬኖች በምድር ላይ ተበትነዋል ይላል የአርኤስኤፍ በሳተላይት ምስል የተደገፈው ጥናት። ይህና ሌሎች ጉዳዮች ዓለምን እያነጋገሩ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የጥልቅና የተአማኒ መረጃዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አዳዲስና ዘመናዊ የጦር መሳሪያዎችን ለጉድ እያስተዋወቀች የምትገኘው ሩሲያ ፖሴዶን የተባለውን የባህር ውስጥ ድሮን ማስተዋውቋ የሚታወቅ ነው። አሁን ደግሞ ፖሴዶንን የሚሸከም ሌላ ግዙፍ የጦር መርከብ አስተዋውቃ መርቃ ወደ ግዳጅ ሸኝታለች። ካቦሮቭስክ የተባለ ይጠራል ይህ አዲስ ሰርጓጅ የጦር መርከብ። ይህንን ደግሞ የሩሲያ የውጭ ጉዳይ ሚኒስትር በተገኙበት መርቃ ወደ ግዳጅ አሰማርተዋለች። ይህ ፖሴዶንን ብቻ ሳይሆን ሌሎች ሚሳይሎችን የሮቦት ስርዓቶችን ተሸክሞ የሩሲያን የባህር ድንበር ይጠብቃል የተባለው መሳሪያ በይፋ ስራ መጀመሩም ታውቋል። የሩሲያ የመከላከያ ሚኒስትር አንድሬ ቤሉሶቭ በተገኙበት ነው ፖሴዶንን መሸከም የሚችለው ይህ ሰርጓጅ የጦር መርከብ በይፋ የተመረቀው። ዛሬ ልዩ ቀን ነው አሉ ሚኒስትሩ። የጦር መርከቡ በተመረቀበት ሰዓት ድንበራችንን፣ የምንጠብቅበት የተለያዩ ጥቃቶች ቢፈጸሙብን የምንመክትበትን አዲስ የጦር መሳሪያ ስርዓት ይፋ ያደረግንበት ነው፣ በማለት ነው ነገርየውን የገለጹት። ሩሲያ እንግዲህ ከሰሞኑ የተለያዩ የጦር መሳሪያዎችን ይፋ እያደረገች ትገኛለች። ከዚህ ቀደም የሞከረቻቸውንም አጠናክራ ቀጥላባቸዋለች። ቡሬቨስኒክ የተባለው እጅግ አደገኛ ሚሳኤል ከ1400 ኪሎ ሜትር በላይ መወንጨፍ የሚችል በኒኩሌር ኃይል መንቀሳቀስ የሚችል ሰማይ ላይ በትንሹ አንድ ወር ያህል መክረምና ጥቃት በየትኛውም ሰዓት መፈጸም የሚችል ልዩ የሚሳይል ስርዓት ይፋ ማድረጓ ይታወሳል። ከሰሞኑ ደግሞ ፖሴዶን እየተባለ የተጠራ ልዩ የባህር ውስጥ ድሮን ይፋ አድርጋለች። ኒኩሌር መሸከም የሚችል ከኒኩሌር ሰርጓጅ መርከቦችም መወንጨፍ የሚችል እጅግ በጣም አደገኛ የሆነ የጦር መሳሪያ ነው። ከሰሞኑ ቭላድሚር ፑቲን ይፋ ያደረጉት በቅርቡ ጠብቁ ብለው ነበረ። ይህንን ቃላቸውን ጠብቀው እንግዲህ ፖሴዶንን ይፋ አድርገዋል። እንደውም እርሳቸው እንደገለጹት እንደ ፖሴዶን አይነት መሳሪያ እስካሁን አልተሰራም፣ ከዚህም በኋላ በቅርብ ጊዜ ውስጥ ይሰራል ብለን አንገምትም ብለዋል። ያው እንግዲህ አቻ የለሽ ምትክ የለሽ መሳሪያ ነው ለማለት ነው እንግዲህ የፈለጉት የሩሲያው ፕሬዚዳንት ቭላዲሚር ፑቲን። አሜሪካ ቶማክ ሚሳይሎችን ለኪየቭ ትሰጣለች አትሰጥም የሚል ሙግት ዓለምን ባወከበት ሰዓት ሩሲያ ተከታታይ አደገኛ የሚባሉ የጦር መሳሪያዎችን ይፋ እያደረገች ትገኛለች። እንግዲህ በጦር ሜዳም የተለያዩ ድሎች እየቀኗት እንደሆነች እየተገለጸ ይገኛል። ሩሲያ ከአሜሪካ ጋር የጦር መሳሪያ ፉክክር ውስጥ አይደለሁም ብላ በክሬምሊን ቃል አቀባይ በዲሚትሪ ፔስኮቭ አማካኝነት ይፋዊ ምላሽ መስጠቷ ይታወሳል። ምክንያቱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የለም እንዲህ አይነት ሙከራ ከቀጠለ እኛም ሙከራ እናድርጋለን ብለው ፔንታገንን በል እንግዲህ ኒክሌር ሞክርልኝ ብለው ትእዛዝ መስጠታቸው ይታወሳል። ምክንያቱም ከሰሞኑ ሩሲያም ስትራቴጂክ መሳሪያዎቿን ፈትሻለች። በባህር በአየር፣ በምድር የተለያዩ ኒክሌር ተሸካሚ የሆኑ ሚሳኤሎችን ፈትሻ ብቁ መሆናቸውን አረጋግጣለች። ሩሲያና ቻይና እየገሰገሱብን ይገኛሉ፣ ስለዚህ እኛም መሞከር አለብን ብለው እንደ አውሮፓውያን አቆጣጠር በ1992 ዓ ም ለመጨረሻ ጊዜ የተሞከረውን የሩሲያ የኒክሌር መሳሪያ ፍተሻ እንግዲህ አሁን ይደረግልኝ ብለዋል። ኮንግረስ ጭምር ነበር ከዚህ በኋላ እንዳይደረግ ብሎ ወስኖ የነበረው ምክንያቱም የሁለተኛው የዓለም ጦርነት ማብቃቱን ተከትሎ በዚህ ደረጃ ከዚህ በኋላ ተገዳዳሪ የለብኝም ከዚህ በኋላ እንግዲህ በሌሎቹ መንገዶች ዓለም ላይ ተጽዕኖ ፈጥራለሁ እንጂ በወታደራዊ መንገድ ብቻ ከዓለም ጋር አልፎካከርም ብላ ነበር አሜሪካ በወቅቱ። በእርግጥ የተለያዩ ጦር መሳሪያዎቿን እያዘጋጀች ቆይታለች። ግን ኒውክሌርን መሞከር በተመለከተ ትንሽ ወደኋላ መቅረት ፈልጋ ነበረ። ምክንያቱም በጃፓን ላይ ለመጀመሪያ ጊዜ ተጠቅማ የመጣውም ጥፋት የሚታወቅ ስለሆነ አሜሪካ ከዚህ አውዳሚ መሳሪያ ጋር መቶ በመቶ መያያዝ እንደማትፈልግ ይታወቃል። አለን ብላ ማስፈራራት ትፈልጋለች። ግን ከዛ በላይ መግፋት አትፈልግም። ስለዚህ የአሜሪካ መንግስታት ይህንን ነገር ብዙ ሲቀጥሉበት አልታዩም። ዶናልድ ትራምፕ ግን አይ በሩሲያና በቻይና የምንበለጥ ከሆነማ ዋጋ የለውም ብለው የኒኩሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። በመጀመሪያው ዙር የስልጣን ዘመናቸውም ይህንን ሞክረው ነበረ፣ ግን ብዙ አልቀጠሉበትም። ሁኔታዎችም አልተመቹም። ያው እያስፈራሩ ነገሮችን እንግዲህ ማስቀረት ይወዳሉ። ምናልባት ይሄኛውም የዛ አካል ነው አይደለም የሚለው የሚታይ ይሆናል። ሌላኛው እንግዲህ ጉዳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕን እና ናይጄሪያን የሚመለከት ነው። የአሜሪካው ፕሬዚዳንት የጦር ሚኒስቴራቸው በናይጄሪያ ላይ ሊወሰድ የሚችል ወታደራዊ እርምጃ ካለ አጢኑት፣ ብለው ትዕዛዝ መስጠታቸው ተነግሯል። እንግዲህ እሳቸው ራሳቸው በትሩዝ ሶሻል ገጻቸው ያሰፈሩት ሀተታ ብዙዎችን አስደንግጧል። በናይጄሪያ በእርግጥ በጣም ብዙ ችግሮች አሉ። ቦኮ ሐራም ይንቀሳቀሳል። ክርስቲያኖች ብቻ አይደሉም፣ ሙስሊሞችም ይገደላሉ። ግን እርሳቸው ክርስቲያኖች እየተገደሉ ነው፣ እየተጨፈጨፉ ነው ብለዋል። እርግጥ ነው በጣም አክራሪ የሆኑ ቡድኖች የተለያዩ ጥቃቶችን መፈጸማቸው አልቀረም፣ ግን ሙስሊሞቹ ራሳቸው ሰለባ ናቸው እና ጉዳዩን በቀጥታ የክርስቲያንና የሙስሊም ፊልም ያድርገው ማየታቸው ግን ብዙዎች ቅር እንዲላቸው አሰኝቷል በእርግጥ እሳቸውንም የደገፉ አሉ። ታዋቂ አርቲስቶች ለምሳሌ እንደነ ኒኪ ሚናዥ የመሳሰሉት ትራምፕ ስለተናገሩት ነገር በተወሰነ ደረጃ ደግፈው አስተያየት ሲሰጡ ተደምጠዋል። በኤክስ ገጾቻቸው የክርስቲያኖችን ጭፍጨፋ የናይጄሪያ መንግስት ማስቆም አልቻለም ነው ያሉት። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና በዚህ ጉዳይ ላይ እንግዲህ የአሜሪካ መንግስት እርምጃዎችን ይወስዳል ብለዋል። እርምጃዎቹን በሁለት ከፍለዋቸዋል። የመጀመሪያው እርዳታ አጠቃላይ እርዳታ ለናይጄሪያ እንሰጥም የሚል ሲሆን በወታደራዊ መንገድ ደግሞ በወታደራዊ ቋንቋ ጉዳዩን ልንገባበት እንችላለን በሚል በኢኮኖሚም በወታደራዊ መንገድም እርምጃ ልንወስድ እንችላለን እያሉ ይገኛሉ። ካልሆነ እንግዲህ ያው የጦር ሚኒስቴራችን የሚገባበት እርምጃ ወይም ደግሞ የሚወስደው እርምጃ በጣም ከባድ ፈጣን ነው የሚሆነው ብለዋል። የናይጄሪያ መንግስት እንግዲህ መፍጠን አለበት ብለዋል። በእርግጥ ጫና ለመፍጠር እንደሆነ መገመት ይቻላል ግን ክርስቲያኖች ብቻ እየተጨፈጨፉ ነው የሚለውን ነገር ግን እየሞቱ ያሉ ሙስሊሞችም ስላሉ ቅሬታ የተሰማቸው አሉ። እንደገና ደግሞ ያው እንደሚታወቀው ናይጄሪያ በጣም ብዙ ሙስሊም በጣም ብዙ ክርስቲያን ያለበት ሀገር ነው። ሰሜኑ ለምሳሌ በአብዛኛው ሙስሊሞች ዶሚኔት የሚያደርጉት ወይም ብዙ ሙስሊሞች የሚኖሩበት ነው። ደቡቡ ደግሞ ብዙ ክርስቲያኖች የሚኖሩበት ወይም ዶሚኔት የሚያደርጉበት ነው እና ጉዳዩን ወደ ሃይማኖታዊ ፍልሚያ መውሰድ በጣም አደገኛ ይሆናል ተብሏል። ምክንያቱም እንደሚታወቀው ከዚህ ቀደምም የእርስ በርስ ጦርነት ውስጥ አንደኛው የነበረው ነገር ሃይማኖታዊ መልክ ያለው ስለነበረ ጉዳዩ ሆን የሚከሰት ከሆነ ደግሞ ሌላ ችግር ይፈጠራል። ስለዚህ በሙስሊሞች ላይ ደግሞ ጫናም ሊፈጠር ይችላል። በዚህ መሀል እንግዲህ ከክርስቲያን ናይጄሪያዎች ከሙስሊም ናይጄሪያዎች ጋር መቃቃር ውስጥ ሊገቡ ይችላሉ። ምክንያቱም በተወሰነ ደረጃም አለ ይታያል። አሁን አንዳንዶቹ ክርስቲያኖቹ እየተመቱ ነው፣ እየተጨፈጨፉ ነው የሚል ስሜት አላቸው ኦረዲ። ስለዚህ ይህንን ማባባስ አይሆንም ወይ ነገሩ በሌላ መንገድ እንዲፈታ ማድረግ አይሻልም ወይ የሚል ሀሳብም ያላቸው ሰዎች አሉ። አይ የለም፣ የናይጄሪያ መንግስትም ትንሽ አብዝቶታል፣ ክርስቲያኖቹ እየተጨፈጨፉ ነው የሚል ደግሞ ስሜት ያላቸውም ሰዎች አሉ። ግን እንዲህ አይነት የሃይማኖት ጉዳዮች እንደሚታወቀው በጣም ጥንቃቄ ይፈልጋል። እንዴት ነው ትሪት መደረግ ያለበት? እንዴት ነው መያዝ ያለበት? በምን አይነት መንገድ ነው? ለምሳሌ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያው እምነታቸው ይታወቃል። ከክርስትና ወገን የሚመደቡ ናቸው። ስለዚህ እሳቸው እርምጃ ሲወስዱ ሙስሊሞች ሀ በዓለም አቀፍ ደረጃም ጭምር እየተጠቃን ነው ብለው እንዲያስቡ ቢያደርጋቸው ከጎረቤታቸው ከሙስሊሙ ጋር ከክርስቲያኑ ጋር ተቻችለው ይኖሩ የነበሩትንም ጭምር ደም እንዳያቃባም የሰጓሉ ናይጄሪያ እንግዲህ እስካሁን ባለው ሁኔታ የአሜሪካ አጋር ተደርጋ የምትወሰድ ነች። በንግድ እንዲሁም ደግሞ በወታደራዊ መንገድ በሌሎችም በሌሎችም መንገዶች ዋሽንግተንና አቡጃ ጥሩ ግንኙነት እንዳላቸው ይነገራል። ነገር ግን ናይጄሪያ በተለይ ከቦኮ ሀራም መነሳት በኋላ ጸጥታዋን በአግባቡ ማስከበር አልቻለችም በሚል በዜጎቿም በሌሎችም ወገኖች ያው ትችት እየወረደባት ይገኛል የአሜሪካው ፕሬዚዳንት ወስደዋለሁ ያሉት እርምጃ ግን መነጋገሪያ ሆኗል ሌላው እንግዲህ ወደ ጎረቤት ሱዳን ይወስደናል በሱዳን ያለው እርስ በርስ ጦርነት ምዕራፉን እየቀያየረ መልኩን እየቀያየረ እዚህ ቀጥሏል ልክ የዛሬ ሳምንት ነበር ኤልፋሸር የተባለችውን የዳርፉር ከተማ አር ኤስ ኤፍ ወይም ፈጥኖ ደራሽ አይሉ በእጁ ያስገባት በመሐመድ ደጋሎ ሀሜቲ አማካኝነት የሚመራው አርኤስኤፍ እንግዲህ በተባበሩት አረብ ኤምሬትስ እንደሚደገፍ ይታወቃል። ኤምሬትስ ያው በይፋ አለሁበት ባትልም በዚህ ጦርነት መቼም አይኔን በጨው ልጠብ ካላለች በስተቀር እየወጡ ያሉ መረጃዎች ወደ እሷ ጣት ይቀስራሉ። አሁን የሆነው ነገር ምንድን ነው? በተለይ ኤልፋሸርን ከያዘም በኋላ አርኤስኤፍ በጣም በርካታ ዜጎችን ጨፍጭፏል። እና በዚህ ምክንያት ደግሞ ለ18 ወራት ከከበባ ወጥተው በጣም ብዙ መከራ አይተው አሁን ትንሽ እንኳን አር ኤስ ኤፍ ሲይዝ ጦርነቱ ቢያንስ ጋብ ይላል ብለው ያሰቡ ሰዎች ግን በጣም በርካታ ሲቪሎች መገደላቸው እየተሰማ ስለሆነ ነዋሪዎች በጣም በከፍተኛ ጭንቀት ላይ ይገኛሉ። የየል ዩኒቨርሲቲ ደግሞ በሳተላይት ጭምር አስደግፎ ያወጣው መረጃ ብዙዎች እየተቀባበሉት ይገኛሉ። እንግዲህ ከሰላሳ በላይ የሚሆኑ የአስክሬን ክምሮች እዚህም እዚያም ይገኛሉ። ከተማዋ ከተከበበች በኋላም እንዲሁም ደግሞ በአጠቃላይ ከተለቀቀች በኋላም በጣም ብዙ ጥፋቶች ጠፍተዋል። እንግዲህ ወደ 260 ሺህ አካባቢ ሰው ይኖርባት ነበረ ወደ 65 ሺህ የሚሆን ሰው ደግሞ ተሰዶባት ነበረ ከዚች ከተማ ከበባው ለረጅም ጊዜ የቆየ ነበርና እንግዲህ በጣም ብዙ ጥቃቶች ሲፈጸሙ ነበረ በኋላ ላይ ወደ ከተማው ከገቡ በኋላ የአርኤስኤፍ ኃይሎች በጅምላ በጣም በርካቶችን ገለዋል ሴት አልመረጡም ህፃን አልመረጡም አዛውንት ወይም ደግሞ አዋቂ አልመረጡም ሁሉንም ነው የጨፈጨፉት በሚል ብዙዎች እንግዲህ የተነጋገሩበት ይገኛሉ ከሁለት ሺህ በላይ ሰው ነው የተጨፈጨፈውና በዚህ ምክንያት እንግዲህ የሳተላይት ምስሉም ጉዳዩን በደንብ ግልጽ አድርጎ በማስቀመጡ ብዙዎች እንግዲህ እያዘኑ ይገኛሉ። ግን ማዘን ብቻ አይደለም፣ ወደ ተግባር የገቡ በርካቶች ናቸው። ይህን ተከትሎ እንግዲህ የተባበሩት አረብ ኤምሬትስ ከፍተኛ ጫና እያረፈባት ይገኛል። የተባበሩት አረብ ኤምሬትስ እንግዲህ በተለይ ዱባይ ከተማዋ በልዩ ሁኔታ የሚጎበኝ እንደሆነ ይታወቃልና እንደውም ሀቢቢ ካም ቱ ዱባይ የሚል የከተማዋ መገለጫ የሆነ የቱሪዝም ቃል እንዳለ ይታወቃል። አሁን ደግሞ ሀቢቢ ቦይኮት ዱባይ፣ ወደ ዱባይ አትሂዱ፣ ዱባይን እንግዲህ ተዋት የሚል ዘመቻ እየተከፈተ ይገኛል። በቅርቡ በጋዛ ላይ ስሟ የተነሳው ግሬታ ተንበርግ የኤንቫይሮንመንት ወይም የአካባቢ ጥበቃ ተሟጋች ነች። እሷን ጨምሮ በርካቶች ተቀባብለውታል። እንደውም አንድ ብሪታንያዊ የፖድካስት ሰው አለ መሐመድ ጃላል ይባላል እና መሐመድ ጃላል እንደውም ኤምሬትስ የተባለው ዓለም አቀፉ የፍላይ ኤምሬትስም እየተባለ ይጠራል። ኤምሬትስ የተባበሩት አረብ ኤምሬትስ ንብረት እንደሆነ ይታወቃል። እንግዲህ ትልቅ ተሳፋሪዎችን የሚያጓጉዝ ኩባንያ ነው ኤምሬትስ። እንደውም ዚህዝ ሀዊዱ ቢዝነስ ብሎ በኤክስ ገጹ ላይ በተለያዩ ማህበራዊ ገጾች ላይ በተለይ ቪአይፒ ክፍሉን ወይም ደግሞ ልዩ የሆነ የመጓጓዣ ክፍሉን አስጎብኝቶ ነበር። እንግዲህ በምስል ማሳይቶ ነበር እና እንዲህም ነው እናንተ የምትሰሩት ብሎ ዩኤኢ ቢዝነስ የምትሰራው እንዲህ ነው ብሎ፣ አንዲት እናት አንድ ልጇን አቅፋ ከፊት ለፊቷ ደግሞ ጦር መሳሪያ ያነገቡ ታጣቂዎች፣ ያው የአርኤስኤፍ ታጣቂዎች እንደሆኑ ግምት ተወስዷል። ከጀርባ እንደውም የተቃጠሉ አካባቢዎች አሉ። ምናልባት መንደሩ እንደተቃጠለም ያመለክታል። አንድ ጉድጓድ ነው እንግዲህ ከጀርባዋ የሚገኘው ምናልባት ገለው እዛ ውስጥ ሊጠለዋት ይሆን ወይስ ምንድን ነው የሚለው ነገር አልታወቀም። ግን በጣም በመሳቀቅ ልጇን አቅፋ ትታያለች። እና እናንተ ቢዝነስን የምትሰሩት እንደዚህም ነው ብሎ መሐመድ ጃላል ታዋቂ ፖድካስተር ነው። እሱም ይፋ አድርጓል ይህን በኤክስ ገጹ ላይ እና ወደ 80 ሺህ ላይ ካለው ከ18 ሺህ ጊዜ በላይ ተጋርቷል እና የተባበሩት አረብ ኤሚሬትስ አሁን ጫና በጣም ያረፈባት ይገኛል። እንደውም የማንቸስተር ሲቲ እግር ኳስ ክለብ እንደሚታወቀው በሼክ መንሱር ይዘወራል። የዩኤኢ ወይም የተባበሩት አረብ ኤሚሬትስ ምክትል ፕሬዚዳንት ናቸው። ሼክ መንሱር ቢን ዛይድ አልናሂያን እና እሳቸው ይመሩታል። የማንቸስተር ሲቲ ደጋፊዎች ሳይቀሩ በዓለም አቀፍ ደረጃ ያሉት ደጋፊዎች በድጋፍ በሚሰጡባቸው የተለያዩ የድጋፍ ገጾቻቸው ላይ እየሆነ ያለው ነገር ይሄ ነው ብለው እስከ ማጋራት ደርሰዋል ክለቡን በእግር ኳሱ እንወደዋለን ግን እየሆነ ያለውን ነገር የማንቸስተር ሲቲ ደጋፊዎች ማወቅ አለባቸው በሚል ደጋፊዎቹ ሳይቀር እየተወያዩበት ይገኛሉ። በጣም በርካቶች ወይ ወደ ዱባይ አትሂዱ፣ ከተባበሩት አረብ ኤምሬትስ ዕቃ አትግዙ እስከ ማለት ነው የደረሱት። በዚህ እንግዲህ ከፍተኛ ጫና የተባበሩት አረብ ኤምሬትስ እና መሪዎቿ ላይ እያረፈ ይገኛል። ምክንያቱም አርስፍን እስከ አፍንጫው ያስታጠቀች ድሮኖችን ከቻይናም ከየትም እየገዛች ያቀረበች በጣም በርካታ የጦር መሳሪያዎችን ለአርስፍ ያቀረበችው እሷ ነች እና አርስፍ እንግዲህ ያለ አቡዳቢ ምንም ነው እና አቡዳቢ ይህንን እርምጃን ማታቆም ከሆነ የኢንቨስትመንት የቱሪዝም ተቃውሞ ሊደርስባት ወይም ደግሞ እቀባ ሊደርስባት ይገባል በሚል ብዙዎች ጉዳዩን እየተቀባበሉት ይገኛሉ። እስካሁን ስትከታተሉት የነበረው ፒያሳ ኔትወርክ እንግዲህ ያቀረበላችሁ ዝግጅት ይህንን ይመስል ነበረ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን በመከታተል የተዓማኒና የፈጣን እንዲሁም የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰብስክራይብ ላይክና እና ሼር ማድረግ እንዳይረሳ እያልን የዛሬውን ዝግጅታችንን እዚሁ ላይ ፈጽመነዋል። ሰላም ለዓለማችን።